ዛ ሄዳ ከሰው ምንም ድጋፍና እርዳታ አልፈልግም በማለት በቤት ሰራተኝነት ተቀጥራ አባቷን የምትንከባከብና የምታሳክም ልጃቸው ሀና ከምትሰራባቸው ሰዎች ልጅ አንድኛውን ወንዱ ልጅ ምናሴን ምስጢረኛ አድርገው ነበር። ምንም ቢሰማትና ቢፈጠር ሀሳቧን ሸር የምታደርገው ሁለቱ ነበር እና የሱ ጓደኛ አሮን የሚባል ደግሞ ይቺ ልጅ የቤት ሰራተኛ ጭራሽ አትመስልም፣ እየዋሸኸኝ ነው። ምኗም እኮ የቤት ሰራተኛ አይመስልም ብሎ ለጓደኛው ለምናሴ ነግሮት ነበር። በሌላ በኩል አባቷ ታሞባት ከደሴ እንደመጣች ሲነግረው በቤት ሰራተኝነት ሰርታ ነው ወይ አባቷን የምታሳክመው? ሙሉ ወጪን እኔ እልቻልሽ በማለት እየጠበቀ ገንዘቡን ካልሰጠሁሽ እያለ ያስቸግራት ነበር። እኔ በአባቴ በኩል የማንንም እገዛና ድጋፍ አልፈልግም። ይህንን ብፈልግ ለአንድ ቀን ደሴ ላይ ብለምን አባቴን አሳክመው ነበር በማለት ነግራው ነበረ በባለፈው ቪዲዮ ላይ። በዛሬው ቪዲዮ ላይ ደግሞ የሀንጌ አባት እምን ላይ ደረሱ፣ የጤናቸው ጉዳይ እንዲሁም ደግሞ የሚያስቸግራት እና ብሩን በግድ ካልሰጠሁሽ እያለ እየጠበቀ የሚያስቸግራት አሮን ምን አስቦ ነው። ሰላም ደግሞ የፍቅር ጥያቄ አቅርባለታለች እና ለአሮን እሱ ደግሞ አስቤበት እነግርሻለሁ በማለት ለሰላም ነግሯት ነበረ። ወንድሟ መናሴ አሮንን እንደወደደችውና እንዳፈቀረችውም ነግረዋለች። የዚህ ሁሉ መጨረሻ በዛሬው ቪዲዮ ላይ ምን እይመስል ይሆን የሚለውን በዛሬው ቪዲዮ እየምናየው ይሆናል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቱብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛ ይትረፍረፍ ይበል፣ ከእኔ ጋር ክብሩ ይስፋ፣ እግዚአብሔር ይመስገን። እንግዲህ ኖላዊ ድራማ በክፍል አስራ አንድ በዛሬው የቤት ሰራተኝነት ሆና የሰራች አባቷን ለማሳከም እያለችው ወደ አዲስ አበባ ይዛ ሄዳ ለሕክምና ብላ እየሰራች እያለችው እና አባቷን እየተንከባከበች እያለችው እሃና እዛ ሰው ቤት እየሰራች በጣም ተጨንጋ ታለቅሳለች ማለት ነው። ፈጣሪ ሆይ ይህን ያህል ሁሉ ገንዘብ ከየት አባቴ ነው እያማመጠው፣ በማለት በጣም ስስቅ ብላ እያለቀሰች ነበረ። እናቴ እመቤቴ ሆይ የአባቴ ነገር ላንቺ ሰጥቼሻለሁ፣ በማለት አሁንም ቁጭ ብላ ስስቅ ብላ እያለቀሰች ነበርና ሰላም ወደ እክቼን ስትገባ ቁጭ ብላ እያለቀሰች ነበር። ምን ሆነሽ ነው? ምን ንገርኝ፣ ችግር አለ ይህ በማለት ወንስ ያስቀየምኩሽ ነገር አለ ይህ በማለት ነግራት ነበር። አረ እናንተ ምን ብላችሁ ነው ያስቀየማችሁኝ? እኔ የድል ጉዳይ ነው በማለት ለሰላም መልሳላት ነበር። ሰላም በጣም አዘነችላትና እንባዋን ከጠረገችላት በኋላ ወደ አባቷ እንድትሄድ እንድትረጋጋ እነግራታለች ምክንያቱም ይህን ያህል ገንዘብ እንደተጠየቀችና ያለችበትን ችግር ሁሉ እንግዲህ ታውቃለች። ትረጋጋ ብላ ወደዛ ከላከቻት በኋላ እሷ ልብስ እያጣጠፈች ነበርና የሰላምዬ ወንድም ምናሴ ይመጣል። እንዴ ዛሬ እንዴት ነው በስራ አየሁሽ፣ ሀንዬ የት ሄዳ ነው በማለት ይነግራታል። ምናሴ የአሀና ሚስጢረኛዋ ጓደኛዋ ነው። በጣም ዛሬ ስታለቅስ ነበረ። ህግጅን ቁጭ ብላ እድሌ ነው እያለች እየተነፋረቀች ነበረ። በጊዜ ትሄድ ብዬ ነው በማለት ትመልስለታለህ። እሺ ግን ምችግር ገጠሟት ይሆን እግዚአብሔር ይጠብቃት በማለት ምናሴ ተናግሮ ነበረ። እንዴት ዛሬ በጊዜ ልትመጣ ቻልሽ በማለት ተናግረዋለች ማለት ነው አንቺ እኮ አሮንን እንዳፈቀርሽ ሳውቅ እኔ በጣም ገርሞኝ ከዚያ ወዲህ አንቺን ቀን በቀን ማየት ነው የምፈልገው ናፍቀሽኝ ነው በማለት ይላታል ወሬኛ በማለት ና ልሳምህ በማለት ታቅፈዋለች ዛሬ ምርጥ ምግብ ሰርቻለሁና ወደ ሳሎን እሄድ መጣሁኝ አቀርባለሁ ስራውን ልጨርስና በማለት ተነግረዋለች እሺ አሁን አሮንም እመጣለሁ ስላለኝ አብረን እንበላለን ራት በማለት ይናገራልማን እሱ ቲቪ ከፍቶ ድራማ ወይም ፊልም እያየ ነበር፣ እና በጣም በዛ ተደስቶ ራሱ ለብቻው እያወራ እየሳቀ ነበር። እንዴ ወንድሜ ምንድን ነው ለብቻ እንደዚህ የሚያስቅህ? በማለት ሰላም ለምናሴ ነግራው ነበረ። ናይ እዚ ጋ አፊልም ነው የሆኖ ነበረ። እሺ ማየት ይቻላል እንዴ ብለው ነበረ። እንዲ አው ይቻላል በማለት ነግሯት አጠገቡ ቁጭ ስትል እቀፈኝ በማለት ያደርጋታል ማለት ነው። ትንሹ ወንድሜ አላዛር አደክልኝ ማለት ነው በማለት ትለዋለች። እንዴ አላዛር የሚለውን ስም እንዲያረሳሹም ታስታውሸዋለሽ እንዴ በማለት ይነግራታል። አላዛር ማለት የእምናሴ የድሮው ስሙ ነበረ። በዚህ ስም ከወደድሽው ታዲያ ለምንድን ነው የማትጠሪኝ በማለት ይነግራታል። ምክንያቱም በዚህ ስም ስጠራ እንዴት ደስ እንደሚለኝ በማለት ነግረው ነበር። አይደለም፣ እኔ ይህንን ስጠራ ቤት የመጣ ሰው ሁሉ በአላዛር ሲጠራ እናቴ እንዴት እንደምትቆጣ አታውቅም ወይ በማለት ትነግረዋለች ማለት ነው። እናቴ እኮ ሀሴት ከሞተች ወዲህ በቃ በዛ እንድትጠራ አትፈልግም። ሙሉ ትኩረቷ ደግሞ ወደ አንተ ነው። እኔ ሳስብ ከአንዳንድ ጊዜ የማደጎ ልጅ ነኝ ወይ እያልኩኝ እናገራለሁ። ምክንያቱም እኔ እና እሷ አንስማማም፣ ለእኔ ጊዜ ስለማትሰጠኝ ነው በማለት ለወንድሟ ትነግረዋለች። ምክንያቱም እኔ እና እሷ ስንጣላም የምትገላግለን አንተ ነህ በማለት ትነግረዋለች። ያ ቤት ከተኙ ወይም ወደ መኝታ ክላስ፣ ለመኝታ እንደሄዱ አሮንና ምናሴ አንድ ክላስ ነው እና የሚተኙት። እኔ የምለው ዛሬ ሀና በጊዜ እንዴት ወጣች ብሎ ለምናሴ አሮን እየነግረዋል ማለት ነው። አዎ ሄዳለይ፣ ሰላምዬ ነግራኛለይ፣ እፋዘሯ ታመውባታል መሰለኝ በማለት ይነግረዋል ማለት ነው። ወይኔ የሚገርምህ እንዴት የምታሳዝነኝ ልጅ መሰለች በማለት ይነግሯል ማለት ነው ግን አሮን አንተ ለምንድን ነው ለሀና ለየት ያለ ስሜት የሚሰማህ በማለት ይነግሯል ማለት ነው ድንግጥ ብሎ አረ ምንም የተለየ ስሜት የለኝም በማለት ነግሮት ነበረ እኔ አሁንማ የቤተሰብ አካል አይደለችም ወይ እሷን መጠየቅ አለብኝ በማለት ነግሮት ነበር እኔ ግን ሳስበው እንደ ቤተሰብ አካል አይመስለኝም ለእሷ ሌላ አይነት አስተሳሰብ ነው ያለህ በማለት ይነግሯል አይገርምህም ግን በደንብ አይታህታል በጣም ቆንጆ ከሆናት እንዲያውም ከመልክ ጋር መልክና እውቀት አጣምሮ እየሰጣት የት ነው የምትገኘው እሷ ሀገር የምትገኘው እናንተ እኪችን ውስጥ ነው የምትገኘው በማለት ይነግረዋል ከዚያ አሮን ብሎ ይምጮህበታል በቃ አሁን ደክሞኛል መተኛት አለብኝ በማለት ይተኛሉ በማለት ነው ከዚያ በመቀጠል እሷ ከዛ ቤት ስትመለስ ምናሴ ቤተ ክርስቲያን ሊያስቀድስ ሄዶ ነበረ። ስልክ ደውሎ ለሀና ምንድን ነበር እያላት አሮንን ቀስቅሰሽ ለአሮን ቁርስ ስጭሁ ብሏት ነበረ። ክላስ ስትገባ ብትጠረውም አይሰማምና፣ ከዛ እተነሳ ተነሳና ቁርስ ብላ በማለት ስትነግረው ቁርስ ስጭ ብሎኝ ነው ምናሴ የቤተ ክርስቲያን ሄዷል፣ እኔ ትንሽ እቆያለሁ ብሎኛል በማለት ትነግረዋለች። እሺ ካላስቸገርኩሽ ምግቡን እክላሴ ታመጭልኛለሽ ወይ በማለት ለሀና ይላታል ማለት ነው። ለእጅህም ውሃ ይዤልህ መጣለሁ ትለዋለች። ለእጁ ውሃ እይዛ ትገባና ልታስታጠበው ስትል ውሃውን አስቀምጩና ነይ አጠገቤ ተቀመጪ በማለት ይላታለን ማለት ነው። ወይንም እኔ እታጠባለሁ ይላታል። ወደሱ ጠጋ ብላ ለማስታጠብ ስትል እጇን ጥርቅም እያደርጋታል። በጣም ትደነግጥና ምን እየሆንክ ነው ልቀቀኝ? ብላ በጣም ትቆጣለች ማለት ነው። ከዛ ያንን ምግብ ብቻውን እዛው ክላስ እንዲመገብ ትተውለትና ከፈለግሽ ብሎ እዚህ ቤት የምመጣው እኔ አንቺን ብዬ ነው እንጂ እኔ ሌላ ማደሪያ ቤት አላጣሁም። ሁለተኛ አልመጣም በማለት ለሷ ይነግራታል ማለት ነው። ካስከፋ ሁ ይቅርታ አሮን በማለት ሀና ትነግሯለች በቃ አይንሽን እንዳላይሽ ከክላሴ ውጪ በማለት ይቆጣታል ማለት ነው እሷም ትደነግጣለች ያንን ምግብ ሰተው ወጣ ስትል ሰላምን ታያታለች ሰላምዬ ዬ እንዴት አደርሽ የት ሄደሽ ነው በማለት ትላታለች ሰላም ስፖርት ለሰራ ሄጀ ነበረ በማለት ትላታለች እኔ ምለው አሁን ከምናሴ ክላስ ስትወጪ አየሆሽ ልበል ብላ ትላታለች አዎ እሱ ቤተክርስቲያን ል ሄዷል ለአሮን፣ እኔ አሁን ስለማልመጣ ቁርስ ስጩ ብሎኝ ልሰጠው ገብቼ ነው ስትላት፣ አሮን አለ እንዴ ብላ ትላታለች። አሁ እንግዲያማ አሮን ካለ አፍጤ ነው፣ ለእኔም ለሱም እዘው ቁርስ እንበላለን በማለት ወደዛ ትገባለች ማለት ነው። ሳህኑን እይዛ ስትገባ፣ ሰላም እሱ ጋር ቁጭ ብላ ነበርና እንድታበላኝ በማለት ትለዋለች። እሺ በጄ ነው ወይንስ በጅሽ ነው በማለት ነግሯት ነበር። በእጅ አጎርሰኝ በማለት ስትለው በእጁ እያጎርሳት ጣቱንም ማብራ ትነክሰዋለች። አረ ልቀቂኝ ይላታል። አለቀቀችውም። ሀና ሳህኑን ይዛ በሩ ላይ እያየቻቸው ነበር። በጣም ደነገጠች። በኋላ አሮን ሳንትን ሀናን እያያት በጣም ይደነግጥና ያንን እንጀራውን ከነጣቱ የጠረቀመችው ሰላም ትለቀዋለች፣ ማለት ነው። ይቅርታ በጠበጥኳችሁ ማለት ነው በማለት ትላለች። ሀና እኛ መብል እየበላን ነው ሌላ ነገር አልሰራንም በማለት ለሀና አሮን ይመልስላታል ማለት ነው። ሰላም ሳህኑን አቃቢኝ እና አንቺ ሄጂ በማለት ሀናን ትላታለች። ሀና ትወጣለች። በጣም እነኝህ ሰዎች አያፍሩም እንዲህ ሆይ በማለት ትትላለች። አንቺ እሷ ፊት ለምንድ ነው እንደዚህ የምትይው በማለት ይላታል። አንተ እንደዚህስ ብናደርግ በእኔ ታፍራለሁ ሆይ በማለት ትትለዋለች ማለት ነው። ሀይ እንግዲያ ብሎ አሁንም ኮስተር ይልባታል። ከቤተ ክርስቲያን ምናሴ ይመጣል። እሱ ሲመጣ ሁለቱ እዛ ክላስ ስለነበሩ ነጠላይን ክላስ አስቀምጬ ልንጣ፣ ቁርስ እርቦኛል፣ እንዴት እንደራበኝ ብታይ አዘጋጅልኝ መጣሁ በማለት ሲሄድ፣ ነጣንጣ ነጠላውን እኔን የማስቀምጥልህ በማለት እትነግረዋለች ማለት ነው። ለምንድ ነው በማለት አሁንም ኮስተር ልባት ነበር። ምናሴ አይኒኮ ልቀበልህ ብዬ ነው ብላ ትለዋለች። እሽ ብሎ ይላታል። ያንን ወደ ሳሎን እኔ ልሄድ ነው፣ በል ምግቡን አንጪልኝ ብሎ ይላታል። ያንን ምግብ አቅርባለት ነበር ይጠራትና ከ በላ በኋላ ሳህኑን እንድታነሳ ያደርጋል። ሁለቱ ከክላስ ሲወጡ እያያል ማለት ነው። ምንድን ነበር እያለችው አሁን ተነሳና ቁርስ ውጭ መብላት አለብን በማለት ለአሮን ሰላም ትለዋለች። እንደ ይህስ መብልማ ሊበለው ነው በማለት ይላታ ይህንንማ ምናሴና ሀና እየጨረሱት እነሱ አሉለት በማለት ትላለች ሲወጡ እያያቸውና ፊቱ ቀይር ይላል። ለምናሴ ወንድሟ ምንድን ነበር ያላት ሀናን? እነሱ እዛ ክላስ ስላሉ ነው እኔ እንድገባ ነጠላውን እንዳስቀምጥ እያልፈለግሽው ማለት ነው በማለት ይነግራታል። አሁን እኮ ነው ሰላም የመጣችው ምናሴ በማለት ትለዋለች። ያንን ምግብ ሳህኑ ካነሳችለት በኋላ አንድ ጥያቄ ልጠይቀው ወሰነች። የጠየቀችው ጥያቄ ምንድን ነው? የአንተና የአሮን ጓደኝነት እንዴት ነው? ምክንያቱም በድሜም ትለያያላችሁ በማለት ትለዋለች። አዎ በድሜ ትንሽ ከፍ ይላል፣ ግን ልክ እንደ ኩያ ነው የማየው። ብዙ ፈተና ያሳለፍነንና የተዋወቅንበትም ቦታ በማለት ለትውስታ እያክል እሱም ትምህርቱን አቋርጦ እያጠና የአሮንም እናትና አባት ተጣልተው ሳይስማሙለት ሲቀር እዛ ወደ መዝናኛ ቦታ እየሄዱ ወይንም እዛ ሲጋራ ሲያጨስ ነበር። በተደጋጋሚ ሰዓት ሲያጨስና ሲያለቅስ አይቶት እሱ አጽናንቶት በዚያው ጓደኝነታቸው የተፈጠረው ነበረ። ግን የሚገርመህ በጣም መልካም ሰው ነው በማለት ተነግሯለች። ምክንያቱም ወደዛ ቤት መጥቶ የአባትሽን ሕክምና እኔ ሙሉ ወጪ ልቻልሽ፣ አንቺ እዚህ ቤት ይህንን መልክ ይዘሽ እንዴት ትቀጠሪያለሽ? ለሚያየን ሰው እኮ እኔ አንቺን ገንዘብ ስጠይቅ እንጂ አንቺ እኔ አንቺን ስጠይቅ እንጂ የሚመስለው በማለት ይናገራል። ምክንያቱም ይህንን መሳይ መልክሽን ይዞ በማለት ይናገራት ነበር። አሁን ቁርስ ላቅርብልህ በልተ ትሄድ ስትለው እኔ አልፈልግም እየመጣሁትም እቃ እረስቼ ለመውሰድ ነበር ብሏት ነበረ። ስለዚህ ወቱ ካጫወተ በኋላ ስለ እሱ መልካምነት ሲነግራት፣ ቀጥታ ያንን ለህክምና ገንዘብ ልትጠይቀው ስልክ ትደውልለታለች። ስልክ ትደውልለትለት ትደውልና መቼ እንደሚመጣ ትነግረዋለች ማለት ነው። አይ ምንድን ነበር እያለው ሊውን ሊያድር እንጂ አህያ የጅብ ናት በማለት ተርቶ፣ ራስሽ ፈልገሽ መጣሽ ብሎ ነበረ የተረተው ማለት ነው። እየጠጣ በጣም ከት ብሎ እስቆ ነበርና ብሩን ወደዛ ቤት ይዞላት እየሄደ ከዛ በፊት የፍቅር ጥያቄ ወይንም የፍቅር ጓደኛ አለሽ ወይ በማለት ነግሯት ነበረ። አረ እኔ እንዲህ አይነት ነገር አላውቅም በማለት ነግሯት ነበር። ምክንያቱም ገንዘቡን ምን ያክል ነው በማለት የገንዘቡን ወጪ ስትነግረው እና ግማሹን አንተ እንድታግዘኝ እኔ ሌላውን እፈልጋለሁ በማለት ነግረው ነበረ። ሶስት መቶ ሺ ብር ምን አላትና ነው በቃ ነገ ተነገ ወዲያ አንጥቼልሽ አባትሽን ወስደሽ ታሳክሚዋቸ ሰጥቻለሽ በማለት ነግሯት ነበር። አመስግነው ነበረ። እሷ ግን ከዛ የፍቅር ጓደኛ እንደሌላት ሲያውቅ በጣም ደስ ብሎት ነበረ። በቃ ገንዘቡን አመጣልሻ አለው በማለት ከዛ አቤት ይሄዳል ማለት ነው። በሌላ በኩል ወይዘሮ ሰላም ደግሞ የፍቅር ጥያቄውን አሁንም ወደ ጓደኝ ጋር ሄዳለሁ ብላ ያንን የፍቅር ጥያቄ እምን አደረስከው? እኔኮ የአንተ መልስ እስከሚመለስ ድረስ አካሌ አለቀ እየተብሰለሰልኩ በማለት ነግራው ነበረ። በቃ ሰሞኑን አስቤበት እነግርሻለሁ በማለት ነግሯት፣ ጉንጯን ስሟት፣ አሁን እቸኩላለሁ በማለት ጥሏት ሄዶ ነበር። ቀጥታ ሲሄድ ግን እማን ጋር ነው እየሄደው? ሀንዬ ጋር ነበር። ሀንዬ ጋር ሲሄድ ምንድን ነበር እያላት አሁን ብሩን ይዤልሽ መጥቻለሁ አንቺስ ምንድን ነው በተራሽ የምትሰጭኝ በማለት ነግሯት ነበር። ምን ልሰጥህ እችላለሁ? እኔ የምታደርገው ለጽድቅ መስሎኝ ነው በማለት ነግሯት ነበረ። አንደኛ እንዳገባሽ ወይንም እንድታገቢኝ እፈልጋለሁ፣ ካልሆነ አንድ ቀን አብረን እንድናመሸ በማለት መልሶላት ነበር። እንዲህ አይነት ነገር በጭራሽ አላደርገውም፣ እኔ እንደዚህ እርካስ ሴት አይደለሁም በማለት ደግማ ነግረው ነበር። እኔ ሞኝ ነኝ ወይ ይህንን ያክል ገንዘብ በነፃ የምሰጥሽ? በማለት መልሶላት ነበር። ለሷ ክብሬን ሴትነቴን አጥቼ አባቴን ከማሳከም ታሞ ብሞት ይሻላል፣ ይህንን ነገር ሲሰማ አባቴ መሞቱ አይቀርም በማለት ጥላው ትሄዳለች ማለት ነው። በሌላ በኩል ደግሞ አንትና ምናሴ ሊያመሰግነው ጓደኛ አደለ አሮን ጋር ሲደውል ይሄ ነገር አልተሳካም፣ የሆነች ገገማ ነገር ናት፣ አብሬ አላድርም አለች በማለት ነግሮት ነበር። በጣም ያዝንና ከትምህርት ቤት ሲመጣ መንገድ ላይ ይወድቅና ራሱን ይዛን ወደ ቤት ሲመጣ ምንም ነገር ሳትመልስለት ብቻ ገንዘብ የለውም ብላ ለሱ ትነግረው ነው እየሄደችውና ወደ ቤት ሀይ ፍሬንድ ብሎ ተመልሶ ሲመጣ ምንድን ነው አንተ አብሬሽ ካላድርሽ ብልሃታል ወይ በማለት ይነግሯል ምን ታካብዳለህ አዎ ሰራተኛ አይደለችም ወይ ለሰራተኛ ብለህ ነው ወይ እኔን እንደዚህ የምትናገረኝ በማለት ምናሴን እነግሮት ነበር ምናሴ ከእስከ እስካሁን የነበረው ጓደኝነታችን ስለሚበላሽ ካሁኑ ማቆም አለብን ሁለተኛ እዚ ቤት ድርሽ እንዳትል አላውቀህም በማለት አስጠንቅቆ አሮንን ይሸኘዋል ማለት ነው አብረው እያወሩ እያለ ስለ እሷ መልካምነት ሲያወራ በጣም ይቀና ነበርና አሮን ምናሴ ጥሩ ነገር ሲያወራ አንተ ልምነው ስለ ሷ አወራህ ብሎት ነበርና እንደገና ይህንን ሁሉ በቤቱ አንድ አልጋ ላይ እየተኙ ይህን ድርጊት ማድረጉ በጣም ከባድ ነው። እኔ በሰላም እንደምትወድህና እንደምታፈቅርህ አውቃለሁ። ያንን አይቼ ዝም ብያለሁ፣ ጓደኛዬ ስለሆነ። አሁን ደግሞ ብለህ ብለህ በሀና መጣህብኝ። ከእንግዲህ ወዲያ የእኔና ያንተ ጓደኝነት ያበቃለታል፣ ከዚ ቤት ውጣልኝ ብሎ አሮንን ያሰናብተዋል። እሱም ለቤት ሰራተኛ ብለህ ነው ወይ እኔን እንደዚህ የምትናገረኝ ብሎ ለእምናሴ ይነግሯል ማለት ነው። እንግዲህ የሀንዬ መጨረሻ እግዚአብሔር ያብጅላት ማለት ነው። አሮን ድሮም ጢባራም ሰው ቁም ነገር ላይ ዜሮ ነው ማለት ነው። የዛርብዶ ይህንን ይመስላል። አሮን እያናደዳቸው ቻስኪ ለይኩ ማለት ነው። ላይክ ሰላም ቆዩልኝ ቤተሰብ በበደናው ነው።